ማለት ነው። እንዴት ደስ የምትሉ ጥሩ ነገር ታስተምራላችሁ ብለን የምናስበው ልጆች መልሳችሁ እንዴት ስትቀየሩ በጣም ይከብዳል። በጣም ለተመልካች ራሱ በጣም ይከብዳል ማለት ነው። ይህን ምንም ሀሳብ የሚሰጥበት ነገር የለም ማለት ነው። በጣም ያስጠላ ማለት ነው። እንዲህ እንግዲህ እዛ ቀን አይታችኋል። አልሚ ትቼ እሄዳለሁ ብላ ስትል ሳትነግረው ሄዳ የሆነ ነገር ሆናለች ብሎ እሱ ጥፋተኛ ናት የሆነ ነገር ሆናለች ብሎ እንግዲህ ራሱን ስቶ ሆስፒታል ገብቶ ነበረ፣ ብሩኬ ማለት ነው። እንደገና ደግሞ እሺ ብላ እሱን ልታይ ስትመጣም እንግዲህ አላመነም፣ ሌላ ሰው ጋር ሄደች ነው ምናምን ብሏት እንግዲህ ውጪ ብሏት ነበረ። በዛ ደግሞ ሶስተኛ የተሰራ ቪዲዮን ደግሞ እንግዲህ ወንድሙን ጠይቃ ስትለው እሷ ያልሆነ መልስ ትናንትና የለቀቁት ቪዲዮን አይታችሁታ ማለት ነው፣ ያልሆነ ያልሆነ መልስ ሰጠችው ማለት ነው። እንኳን አንተንም በሌላም ሰው ዘግቼ ያለሁ ስትለው በጣም ተናደደ ያ ሰው እና እኔ እኩል ነን ወይ በማለት በጣም ተናዶ ነበረ። ዛሬ ደግሞ እንግዲህ ቀጥራው እንግዲህ አርሚዬ ቀጥራው እንግዲህ አይታችኋልም እንግዲህ ዱላ ተጀምረዋል ማለት ነው። እንግዲህ ያማረ ዱላ የቀመሰ ሰው እንግዲህ ልክ ይሆናል መሰለኝ እንግዲህ ይስተካከላል ማለት ነው መሰለኝ ሀይሚ ዛሬ ብሩኬ ላይ እጇን አሳረፈች ጎበዝ ልመጂ እንዲህ ነው ማለት ነው ወንድ ልጅ ላይ እጃችሁን አታዘንዝሉ እሺ ጥሩ አይደለም ሀራም እና እንግዲህ ጠራችሁና ብሩኬ የሆነ ነገር ቦታ ሊሄድ ነበረ እኔ ግን ተውኩት እሱ ነገር ሁሉም አካበደው ወንድሙ መምጥቼ ጠይቀው ነበረ ብዙ ነገር እና ብዙ ነገር ሊመልስልኝ አልቻለም እኔ ግን ያው የተደበቀበን ከኔ ውጪ የሚያደርገው ነገር አለ። እኔ ደግሞ የምወደው ሰው አለማጣት ዋሽቼ የሚሆን ምን ብዬ የሚሆን የእናንተ እንግዲህ ችየው ነበረ። የምትወዱ ሰው እንደማታ ላታጡ ብዙ ነገር ታረጋላችሁ፣ ብዙ ነገር ትጨናቃላችሁ። እና እኔም ያ ነገር እንዳይፈጠር ብዬ እንግዲህ ችየው ቁጭ ብዬ ነበረ። አሁን ግን ያው ሁሉም ሰው ይስማው ያው እኔ ብሩኬም እንደማን ሆኖ እሱም እንደማይሆን እሱም ድብቅ ነው ስለ ድብቅ ስለሆነ ያ ነገር ደግሞ እኔ መተው የለብኝም። እንግዲህ ሁሉም ነገር አልፌው አልፌው አልፌው አሁን ደግሞ ያንድ ነገር ሳገኝ ደግሞ እኔ ደግሞ አንተውም አላልፈውም ብዬ እንግዲህ ዛሬ ቪዲዮን ቀረጽኩኝ ማለት ነው። አለች ሀልምዬ ማለት ነው። ሀልምዬ እኔ የምትለውን ግራ ነው የገባኝ ማለት ነው። አልሚዬ ብራንክ አይባል ብራንክ ነው አላለች። እንግዲህ እስከ መጨረሻ ቪዲዮ ብራንክ ይሆናል ብዬ እንግዲህ እየጠበቅኩ ነበር። እስከ መጨረሻ ነው ቪዲዮን ያጫወትኩላቸው ማለት ነው። እውነትም ብራንክ ነው፣ አሁን ብራንክ ነው ብላ አይዞ፣ በቃ ውቄ ነው ትለዋለች ብዬ ስል ምንም ኮስታራ ብላለች። እና ብሩኬ ደግሞ እኔ እንደዚህ አይነት ነገር ያረጋል ብዬም አላስብም እሱ ደግሞ ደንግጧል እሱ ደግሞ የሌላ ሄድ በወበን ነገር ሲመጣ በጣም ደነገጠ፣ በጣም ደነገጠ። ወላሂ ደንግጦ ማለት ነው። ረ እኔ ምንድነዋል ብዬ ምንድነው እምትይ አለ። በቃ ለአንድና አንድ ጊዜ ነው ይሄን እድል እንዳያመልጥ እና ንገረኝ። እኔ ደግሞ ይሄ እድል እንዳያመልጥ ስትለው ወይ ደህና ስራ አገኘችለት ወይ ነገር ምንድነው አገኘችለት ወይስ ምንድነው ብዬ ወይስ ስብራይዝ ልታደርገው ነው ወይስ ምንድን ነው? እንደው እንደው ከዚህ ሀገር ሊወጡ ነው? ወደ አሜሪካ ነው? ወደ አውሮፓ ሊሄዱ ነው? ወይስ ወደ ዱባይ እንደገና ሊመጡ ነው ብዬ እያዳመጥኩኝ ነው። ለካ እሷ እኔ እንዳላመልጥህ ይሄ ነገር አስብበት፣ ያደረከው ነገር ካለ ግልጽ አድርገ ንገረኝ ነው የምትለው። አዎ ንገረኝ ነው የምትለው። እኔ አልገባኝም። ከዛው ይሄ ልጅ ተበሳጨ። እውነት በዚህ ሰሞን ደግሞ ከሳኮ ወይኔ ብሩኬ ከሳ። እናንተ የለም ምክንያቱ ግማሹም የለም ከሳ ረ አልሚ አምሮባታል። እሱ ግን ከስሮ ከሳ። ለካ እንዲህ ነው አይዞህ፣ እውነት አይዞህ። ሁሉም ነገር በልኩ ይስተካከላል ማለት ነው እንግዲህ። በግድ እና ምንድን ነው ምንድን ነው የሚያመጣኝ ችግር አድርገሽ ንገሪኝ። ለምን ታሰቃኛለች? ለምንስ እንዴት አደረገኛለሽ? እኔ ለማሳቃየት አንቺ ለምንድን ነው እንደዚህ የምትሆኝ ና እንደዚህ የምትሞክሪ ብሎ እንግዲህ ብዙ ነገር ተናገረ፣ ተበሳጨ ማለት ነው። እንዲህ ሲበሳጭ በጥፊ ገጠመችው ማለት ነው። አንተ በእኔ የደብቀህ ነገር ማላቅ መሰለህ ወይ? እንግዲህ ትክክለኛው ስላነገርከኝም እኔ ግን አውቄዋለሁ ያለው ከኋላ የምታረገው ነገር ሁሉም አሰምቼበታለሁ፣ ደርሼበታለሁ። አንተ ግን ደብቀኛል ብለህ በጥፊ ገጠመች ማለት ነው። እንግዲህ እኔ የመጀመሪያ ጊዜ ሀልሚ ብሩኬን በጥፊት ስትለው ማለት ነው። ምን ሴጣን አሳስተዋት ይሆንም ምን በል አሁን ነገ የሚጸጸታ ነገር ነው አሁን ያደረገችው ሀልሚ ማለት ነው። ሀልሚ ወላሂ ነገ የሚጸጽትሽ ነገር ነው ያረግሹ ማለት ነው። ያንቺ ጥፋት አይታወቅሽም። ግን እሱ ምንም ነገር ሳያደርግ በግድ በግድ ማሳመን በግድ ማሳመን ከኋላ ምና ለበለ የምደብቀው ነገር አለ። እኔ እና አንተ መደባበቅ የለብንም አለች። እንግዲህ ብሩኬ ሳይመጣ በፊት ተናግራለች። እኔ እኔም ያለ ብሩክ ማንም የለኝም እሱም ያለ እኔ በአሁን ሰዓት ማንም የለንም። ሁለታችንም እንትን ብለን ነው ተመካክሪያን ሁለታችንም ያለንን ያለውን ነገር ተነጋግረን ነው የምንፈታው። ብንነጋገርም እሱ ነው እሱ እና እንግዲህ በውስጣችን የሆነ ነገር ሊኖርም ይችላል። እንግዲህ እኔ ደግሞ እያወቅኩት ነገር አለ። ይሄ ብሩኬ ሲመጣ እጠይቀዋለሁ ምን እንደሚል ደግሞ፣ በእናንተ ፊት እጠይቀዋለሁ አለች። እንግዲህ ብሩኬ እስካሁን ስናይ ድረስ ከአንቺ ሌላ ሌላ ሴት ይዞ አናውቅም። በፊት ነበረ እንግዲህ አንቺም እንደዚህ ወንድ የቀያየርሽ እሱም ሴት የቀያየረ ነበረ። እኔ የእኔ ሁለታችሁም ጥሩ ሰው ነበራችሁ፣ ሁለት በጣም ብሩኬ ደግሞ ሲበዛ ሲበዛ ሲበዛ ጥሩ ሰው ነበረ። አንቺ ደግሞ የብዙ ሰው ትምህርት የሚሆን ትሰጪ ነበር። አሁን ደግሞ ተበላሸሽ። መልሰሽ ደግሞ እነዛ እንደነዛ ልትወኚ ነው። ተበላሽተሻል። ብቻ አላቅም ምናስበሽ እንደሆነ አላቅም እና ምናስባ እንደሆነ አላቅም ሀይሚ እውነትም ያለ ብሩኬ የሆን ነገር አስባ ነው እንግዲህ ተብሩኬም ስልክ ዘግታ የምትሄደው እያለበት የምትሄድበት ሳትነግር የምትሄደው የምታደርገው ነገር ሳትናግር የምትሄደው እንግዲህ ብሩኬ ሳይሆን ሀይሚ በኋላ ላይ እየሰራች ነገር ይኖራል ብዬ አስባለሁ። ይሄ ነገር ማለት ነው። ምክንያቱም ብሩኬ እስካሁን እንግዲህ ከአንቺ ውጪ ሌላ ሴት ሲያ ያላየንም። እስካሁን ሁለታችሁም እንግዲህ የሄዳችሁበት የደረሳችሁበት የገባችሁበት አብራችሁ ስትሄዱ፣ አብራችሁ ስትበሉ ስትጠጡ፣ አብራችሁ ስትሄዱ፣ ስትሰሩ ነው የምናያችው። አሁን ምን ተፈጠረ በዚህ ማለት ነው። አሁን ምን ተፈጥሮ ነው ምን መጥቶ ነው እንደዚህ የምትሆኑት ማለት ነው። እና እኔ ወላሄ በጣም ደበራችሁ። ይመልሳችሁ ደግሞ ማለት ነው። ለምን እናንተ ልትጣሉ እኛ አንፈልግም፣ ወላሄ እኔ አንፈልግም በበኩሌ ማለት ነው። ጥሩ ነገር ብሩኬ፣ ደግሞ በጣም ጥሩ ነገር የሴት ልጅ ክብር ያለው በጣም ትግስተኛ፣ በቃ አለ አደለም፣ ሁሉም ነገር ችሎ የሚቀመጥ ልጅ ነው ማለት ነው። እና ስታስኬፉ፣ ሀልሚ ደግሞ በጣም ነው የሚያስጠላው ማለት ነው። እኛ ሴት ልጅ ስንጠግብ አንቻልም ማለት ነው። እውነት ስንጠግብ ሲፈላብን አንቻልም ማለት ነው። ፈልቶብሻል መሰለኝ። ከሌላ ወንድ አሁን ልዘል ሊፈልገሽ ነው። ብሩክን እንዲህ እምታደርጊው፣ በግድ ብታሳምኝ ታሳምኘዋለች ደግሞ። በግድ አያዋቁት ነገር አለ። ማመን አለብህ፣ ይሄን አለብህ፣ ይሄን አለብህ እንዴ! ምንድን ነው እንዲህ እንዲ አለበዛሽም? እንዲ ትንሽ አይበዛም? እንዲ ጉድ እኮ ነው እሱ። ልጅ አጨናነቀችው እኮ። ተጨናነቀ እውነት። ምን ልሁን እያለ ነበር። ተጨናነቀ። ምን ይደረግ የሌለበት በካሜራ ላይ ተደቅነው ይሄን አድርግ፣ ይሄን አድርጋ። ግድ በግድ ደግሞ ሀርሜ ሀራም ነው። በግድ ደግሞ አለኝ ጓደኛ ብሎ ደግሞ አይነግርሽም። እርግጠኛ ነኝ እንደሌለው ታቂያለሽ። አንቺ ግን ምኑ ነው የምታሳምኝ? ምኑ ነው? ጨምቀሽ ጨምቀሽ፣ ዝም ብለሽ እንደ ብርቱካን ጨምቀሽ እንድታወጪ የምትፈልጊው ማለት ነው እንዴ? እንግዲህ ብዙ በፊት እንግዲህ አንቺም ተሌላ ሰው አሳልፈሽ ይሆናል፣ እሱም ተሌላ ሰው አሳልፎ ይሆናል። የረዲ አሁን ደግሞ ቃርተዋል። በቃ ሁለታችሁም አንድ ላይ ሆናችሁ ተከባብራችሁ መኖር ስትችሉ እንደዚህ እያማረባችሁ ቤተሰቦቻችሁን አስተዋውቃችሁ እያማረባችሁ ምን ያላችሁ አሁን መልሳችሁ እሳት ነጭ ትሆናላችሁ። አይ እኔ ነገር እውነት ወደ አረብኛ ሄድኩም። እሳት ነጭ አሁን ኢትዮጵያዎች ያውቁታል ብላችሁ ነው አሁን ትጣላላችሁ። እንዲህ ምን ሆናችሁ ነው? እውነት በጣም ይዳብርባቸዋል። በእናንተ ይህን አንንጠብቅም ነበር። ብዙ ነገር ነበር የምንጠብቀው። አራት ልጆቻችሁ መንታችሁ ነበር የምንጠብቀው እንጂ እንደዚህ ልትጨቃጨቁና እንደዚህ በጥፊ ልትመታቱ እንደዚህ ልትሆኑ በጣም ይከብዳል። ወላሂ በጣም ነው የሚከብደው። እኔ በራሴ እኔ በጣም ነው የከበደኝ አሁን እናንተ አሁን ይሄ ነገሩ ብላለች። እንግዲህ ሀይሚ ማለት ነው። ብሩኬ እውነቱ ካልነገርከኝ በጣም ይሄ ነገር በቀን እናንተ ለመለያየት አክል ነው የምንደርሰው ብላለች። እና ያዘጋ ያዘጋል ይሄ ነገር እኔ ከአሁንም ደበረኝ፣ እውነት ደከመኝ። አሁንስ እንዲህ ማናችሁም እንዲህ ምንድን ነው ጥሩ ናችሁ የተባለ ሰው መልሰው የሚቀየረው እንደዚህ የሚበላሸው እንዲህ ምን ሆናችሁ እናንተ? ከሰው ትበልጣላችሁ እንዲህ ትንሽ አይከብዳችሁ ትንሽ ራሱ ተመልካች ምን ይለናል አትሉም እንዴ? ልምን ብሎ እኔ አሁን ብሩክን ያሳዘነኝ እውነት። ሀይሚ አብዝተሸዋል። እውነት ሀይሚ አልብዝተሸዋል ጥፋትሽን እወቂ። እውነት ጥፋተኛ አይደለሁም ብለሽ ደግሞ መናገር አትችይም፣ ምክንያቱም ያየን ነው። ብዙ ነገር እየሰማን ያየን ነው ማለት ነው። ያንን ነገር ማስተካከል አለብሽ። ብሩኬና ጥትሽ ከማንም መቀመጥ አትችይም። እንደ ብሩኬ የሚሆን ልጅ ሰው የለም። ብሩኬ ማለት በጣም ጫዋ፣ የሰው ክብር ያለው ታጋሽ፣ ክብር ያለው ልጅ ነው ማለት ነው እና ብሩኬና ጥትሽ ከምትቀመጪ ጥፋትሽን አውቀሽ ብትታረም ይሻል፣ እንደኔ ማለት ነው እና ብታስብበት ይሻላል። በጣም ነው የሚከብደው ቤተሰብ። እውነት እኔ በጣም ነው ያሳዘለኝ ብሩኬ ማለት ነው። እንግዲህ ቤተሰብ የዛሬ ቪዲዮን ይሄን ይመስላል። ትሰሙት አላችሁ። እንግዲህ ትናንትና ያለቀቁትን ቪዲዮን አይታችኋል። ዛሬም ደግሞ ደገመችው ማለት ነው። ትናንትም ጥላው ሄደች፣ ዛሬም ደግሞ በጥፊ ያለችው ማለት ነው። ይሄ ነገር አያዋጣም ማለት ነው። እና ቤተሰብ እናንተም ያላችሁ ሀሳብ፣ አስተያየት እንግዲህ ኮሜንት ላይ አስቀምጡ። እንደምትወዱ ተስፋ ቤተሰብ ይህን ይመስላል። እንግዲህ በቀጣይ ቪዲዮ ደግሞ እስከ ስንገናኝ ድረስ መልካም ጊዜ፣ መልካም ቀን ይሁንላችሁ። ባይ ባይ።